ኢራን ለእስራኤል ጥቃት አጸፋዊ ሚሳይሎችን ወደ ቴል አቪቭ ሶንጭፋ ጉዳት መድረሷ ሲዘገብ እስራኤልም በኢራን ላይ ድጋሚ ጥቃት አርብ ለቅዳሜ አጥቢያ መክፈቷ ተገልጿል። እስራኤል የኢራን የኒውክሌር ፕሮግራም ማዕከል ላይ ያነጣጠረ ነው ያለችውን ከፍተኛ ጥቃት ሐሙስ ለአርብ አጥቢያ በመለው ኢራን ስትፈጽም ዛሬም አዳሩን በኢራን ላይ የቦምብ ማዕበል ስታወርድ አድራለች። በትላንት ነው ጥቃት የኢራን እስላማዊ አብዮት ዘብ ዋና አዛዥ፣ የሀገሪቱ ጦር ኃይሎች ጠቅላይ ታማዦር ሹም እንዲሁም ስድስት የኒውክሌር ሳይንቲስቶች መገደላቸው የኢራን መንግስታዊ ሚዲያ ዘግበዋል አጸፋዊ ምላሽ እንደምትሰጥ ያስጠነቅ ያደረገቸው ኢራን በበኩሏ ወደ ቴላቪቭ ከመቶ በላይ ሚሳይሎችን አስሶንጭፋ ጥቃት ማድረሷም ታውቋል። የእስራኤል ጥቃት ተከትሎ ኢራን አጸፋዊ ነው ባላቸው ምላሽ ሚሳይሎችን ወደ እስራኤል ስታስሆነጭፍ ኢራን ባስሆነጨፈቻቸው ሚሳይሎች ቢያንስ ሁለት ሰዎች መገደላቸውና የአንድ ሰዎች መቁሰላቸውን ተዘግቧል። የእስራኤል መከላከያ ኃይል በኢራን ኢላማዎች ባላቸው ላይ የአየር ጥቃት መቀጠሉን አስታውቋል። መከላከያው በቴሌግራም ባወጣው አጭር መግለጫ የእስራኤል ኃይል በኢራን ውስጥ ያሉ ስጋቶችን ለማስወገድ ኢላማ ባደረጋቸው ይዞታዎች ላይ ጥቃቱን ቀጥሏል ብሏል። መግለጫው የተለጠፈው የአየር ጥቃቶችን ከሚያሳይ ቪዲዮ ጋር መሆኑን በኢራን ሕዝቦች ላይ ከባድ ስጋት ደቅነዋል። እስራኤል በኢራን የኒኩሌር ይዞታዎች እንዲሁም የጦር አዛዦች ላይ ጥቃት ፈጽማ የኢራን ወታደራዊ አዛዦችን ከገደለች በኋላ በጥቃቷም ቀጥላለች። የኢራን እና የእስራኤል አየር ክልሎች በፍንዳታና በድምጽ በድምፅ ሳይረን እየተናጡ ሲገኙ ኢራን የአጸፋ ሚሳይሎችን ወደ እስራኤል በመተኮሷ በቴል አቪቭና ኢየሩሳሌም ውስጥ የአየር ጥቃት ማስጠንቀቂያ ደውሎች ሲሰሙ ቴሄራን ውስጥ ደግሞ ፍንዳታዎች እየተሰሙ እንደሚገኝም ተገልጿል። የኢራን የበላይ መሪ አያቶላ አሊ ካሚኒ እስራኤል በሀገራቸው ላይ ለፈጸመችው ጥቃት ከባድ ሲያጸፋ እንደሚጠብቃትም ሲዝቱ ኢራን ወደ እስራኤል በተኮሰቻቸው ሚሳይሎች ተጎድተዋል የተባሉት አርባ ያሉት ሰዎች ወደ ሆስፒታል መግባታቸውና ከመካከላቸው ሁለቱ በጽኑ መጎዳታቸው ተዘግቧል። የኢራን አብዮታዊ ዘብ እንዳለው በእስራኤል ላይ ባላስቲክ ሚሳይሎችን ሲተኩስ፣ የእስራኤል ጦር ሰራዊት ደግሞ ሚሳይሎችን ማክሸፉን አስታውቋል። በተባበሩት መንግስታት የኢራን መልእክተኛ በእስራኤል ጥቃት ከፍተኛ ወታደራዊ አዛዦችን ጨምሮ ሰባ ስምንት ሰዎች መገደላቸውና ከሶስት መቶ ሀያ በላይ የሚሆኑት ደግሞ መቁሰላቸውን አስታውቋል። አሜሪካ እስራኤልን በመደገፍ ስትቆም፣ ቻይናና ቱርክ የእስራኤልን ድርጊት በማውገዝ አቋም ማቸውን ገልጸዋል። የተባበሩት መንግስታትና ሌሎች ሀገራት ደግሞ ኢራንና እስራኤል ግጭቱን ከሚያባብሱ እርምጃዎች እንዲቆጠቡ ጥሪ አቅርበዋል። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ አገራቸው አርብ ማለዳ የፈጸመቸው ጥቃት የኢራን የኒውክሌር መሰረተ ልማትና የባላስቲክ ሚሳይል ፋብሪካዎች ለመጉዳት ያለመ ነው ብለዋል። ጠቅላይ ሚኒስተሩ ራይዚንግ ላይን ኦፕሬሽን፣ የሚያንሰራራ አንበሳ ዘመቻ ሲሉ በጠሩት ጥቃት የኢራን ከፍተኛ ጦር አዛዦችና የኒውክሌር ሳይንቲስቶች ተገድለዋል። የኢራን የመንግስት ሚዲያ በዘገበው መሰረት መገደላቸው ከተረጋገጡት መካከል የኢራን አብዮታዊ ዘብ ኃላፊና የሀገሪቱ ጦር ኢታማዦር ሹም ይገኙበታል። የኢራን አብዮት ዘብ አዛዥ ሆሴን ሳላሚ ምናልባትም በዚህ የእስራኤል ጥቃት ከተገደሉት ከፍተኛ አዛዦች መካከል ዋነኛው ሳይሆኑ አይቀሩም ሲባል በኢራን ኒኩሌር ና ወታደራዊ ፕሮግራሞች ተሳትፏቸው የተባበሩት መንግስታት የጸጥታ ምክር ቤትና በኢራን ኒኩሌር ና ወታደራዊ ፕሮግራሞች ተሳትፏቸው የተባበሩት መንግስታት የጸጥተው ምክር ቤትና የአሜሪካ ከአውሮፓውያን ሁለት ሺ ጀምሮ በኃላፊነት ላይ ማዕቀብ ጥለውባቸው ነበር። ኢራን ሶስት መቶ ድሮኖች ና ሚሳይሎችን ያሳተፈ የመጀመሪያውን የቀጥታ ጥቃት በእስራኤል ስትፈጽምሳቸው የአብዮታዊ ዘብ ኃላፊም እንደነበሩ ይታወቃል። ከቅርብ ቀናት ወዲህ ከእስራኤል ጋር ያለውን ውጥረት መጋጋሉን ተከትሎ ሆሴን የሀገራቸው ለማንኛውም ሁኔታ ክስተትና አጋጣሚ ዝግጁ መሆናቸውን ሐሙስ ዕለት ተናግረው ነበር። የአገሪቱ እስላማዊ ስርዓት ለመጠበቅ እንዲሁም መደበኛ ጦር ሰራዊት ለመደገብ በሚል ከ40 ዓመታት በፊት የተቋቋመ የኢራን እስላማዊ አብዮታዊ ዘብ ዘወትር በምዕራባውያን ስሙ የሚነሳው የአገሪቱ ጦር ክፍልም ተጠቃሽ መሆናቸው ይታወቃል። የኢራን አብዮታዊ ዘብ ከ መቶ ዘጠና ሺህ በላይ ወታደሮች እንደሚኖረው የሚገመት ሲሆን የራሱ የምድር የባህርና የአየር ጠቅላይ ልምን አጠናክሯል። የኢራን ጦር ኃይሎች ጠቅላይ ታማዦር ሹም መሐመድ ባግሄሪ በዚህ ጥቃት ከተገደሉት መካከል አንዱ ነው ተብሏል። ጠቅለይ ታማዦር ሹሙ በአውሮፓውያኑ 1980 አብዮታዊ ዘቡን የተቀላቀሉ ሲሆኑ ከሀገሪቱ ከፍተኛ ወታደራዊ መሪዎችም አንዱ መሆናቸው ይታወቃል። የሀገሪቱ የአቶሚክ ኤነርጂ ድርጅት ኃላፊ የነበሩት የኒኩሌር ሳይንቲስቱ ፍሬዱን አባሲ ሌላኛው በዚህ ጥቃት ከተገደሉት ውስጥ አንዱ ናቸው። ፍሬዱን አባሲ ለኢራን የኒኩሌር ማበልጸጊያ አንበሳውን ድርቻ እንደተጫወቱ የሚነገርላቸው ሲሆን ሳይንቲስቱ ከዚህ ቀደም በአውሮፓውያኑ 2010 በትሄራን ጎዳና ላይ ከተቃጣባቸው የግድያ ሙከራ ተርፈው ነበር። ሌላኛው በዚህ ጥቃት የተገደሉት የኒኩሌር ሳይንቲስትና በትሄራን የሚገኝ ኢስላሚክ አዛድ ዩኒቨርሲቲ ፕሬዚዳንት መህዲ ቴራንቺ ሲሆኑ እስራኤል በዚህ ጥቃት የገደለቻቸው ስድስት የኒኩሌር ሳይንቲስቶች መሆናቸውን ኢራን ገልጻለች። የኒኩሌር ሳይንቲስቱና በሻሂድ ቡሽቲ ዩኒቨርሲቲ የኒኩሌር ኢንጂነሪንግ ኃላፊ የሆኑት አብዶል ሀሚድ ሚኖሸር፣ በዚሁ ዩኒቨርሲቲ የኒኩሌር ኤነርጂ ፕሮፌሰር የሆኑ አህመድ ረዛ ዞልፋ ጋር፣ እንዲሁም በተመሳሳይ ዩኒቨርሲቲ የኒኩሌር ፕሮፌሰር የሆኑት አምሪ ሆሴን ፈቂ እስራኤል በፈጸመቸው ጥቃት የተገደሉ ናቸው። ከእነዚህም በተጨማሪ ሞታል ቢዛዴህ የተሰኘው የኒኩሌር ሳይንቲስት መገደሉ ሲገለጽ የኢራን ጦር ምክትል አዛዥና የካና ኢማም አልአንቢያን የተሰኘው ማዕከል የዋና መስሪያ ቤት ኃላፊ ጎላም አሊ ራሺድ ተገድለዋል። የኢራን ታላቁ መሪ አያቶላ አሊ ካሚኒ አማካሪ አሊ አምካኒ የከፋ ጉዳት እንደደረሰባቸው የኢራን ዘገባዎች ገልጸዋል። እስራኤል ኢላማ ያደረጉት ወታደራዊ ይዘታዎችን ነው ብትልም የኢራን መገናኛ ብዙሃን በበኩላቸው በቴህራን የመኖሪያ ቤቶች ጥቃት እንደተፈጸመባቸውና ከተገደሉት መካከል ህፃናትን ጨምሮ ሰላማዊ ዜጎች መገደላቸውን ዘግበዋል። እስራኤል በአርቡ ማለደው ጥቃት ከመታቻቸው ቦታዎች መካከል በናታንዝ በተሰኘው ከተማ የሚገኘው የኢራን የማበልጸጊያ ማዕከል አንዱ ሲሆን ማዕከሉ በተደጋጋሚ በእስራኤል አየር ኃይል እንደተመታ የኢራን መንግስታዊ ቴሌቪዥን ዘግቧል። ማዕከሉ ከመሬት ስር በሜትሮች ርቀት የሚገኝ ሲሆን የእስራኤል ጥቃት ምን ያህል ጥልቀት እንደነበረው እስካሁን ግልጽ አይደለም። ከዚህ በተጨማሪም ትሄራንና በአካባቢ ያሉ ወታደራዊ ስፍራዎች፣ ታብሪዝ በተሰኘው ከተማ የሚገኘው የኒኩሊር የምርምር ማዕከልና በሁለት የጦር ሰፈሮች ፍንዳታዎች ተሰምቷል። ከትሄራን በስተደቡ የምትገኘው የኤስፋሃን ከተማ፣ በስተደቡ ምራ የምትገኘው የአራ ከተማ እንዲሁም በስተምዕራም የምትገኘው የከርማንሻ ከተማ ጥቃቶች ተፈጽሞባቸዋል። በአምላክ ፈቃድ እንዲሁም በእስላማዊ ሪፐብሊክ ጦር ኃይሎች ሀያል እጅ እስራኤል ቅጣት ሳይፈጸምባት አይቀርም ሲሉ አያቶላ አሊ ካሚኒ ገልጸዋል። እስራኤል በፈጸመችው ጥቃት 78 ሰዎች መገደላቸው እንዲሁም 300 ኢራናውያን መቁሰላቸውን ያስታወቀችው ኢራን አብዛኞቹ ሰላማዊ ዜጎች ናቸው ብላለች። እስራኤል የፈጸመችው ጥቃት አረመናዊ እንዲሁም ወንጀል ነው ሲሉ የተባበሩት መንግስታት ድርጅት የኢራን ተወካይ ሰይድ ራቫን ተናግረዋል። የእስራኤል ጥቃት ተከትሎ ኢራን ባቀረበችው ጥያቄ በኒውዮርክ ለተሰበሰበው የተባበሩት መንግስታት የጸጥተው ድርጅት ነው ተወካዩ የኔ የተናገሩት ሰይድ ራቫን የእስራኤል ጥቃት በኒውክሊየር ተቋማት በሲቪል መሰረተ ልማት እና የመኖሪ አካባቢዎች ያነጣጠሩ ናቸው ብለዋል። ተወካዩ አክለውም ሆን ተብሎ የተፈጸመ ስልታዊ ግድያ ሲሉ ጥቃቱን ጠርተው አስደንጋጭ የተሰላ የጠባ ጫሪ ማሳያ ነው ብለውታል። አሜሪካ ለእነዚህ ወንጀለኞች እርዳታና እገዛ በማድረጓ ተባባሪነት ሲሉ ወቅሰዋል። እስራኤል የአሜሪካ መሳሪያ በመጠቀም በፈጸመችው ጥቃት ሕዝባችን ሕይወታቸውን ማጣታቸውን አንዘነጋም ሲሉ የጸጥታው ምክር ቤት የእስራኤልን ድርጊት እንዲያወግዝ እና ተጠያቂ እንዲያደርጋትም ጠይቀዋል።